ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ አይጠገብ ነኝ። አብራችሁን ቆዩም። ተደራጅተው አካባቢያቸውን መጠበቅ ከጀመሩ ወዲህ ወንጀል መቀነሱን የጎንደር ከተማ ነዋሪዎች ተናገሩ። ከማህበረሰቡ ጋር በቅንጅት በመስራት የእገታና ሌሎች ወንጀሎችን በዘላቂነት ለመከላከል እየሰራ መሆኑን የከተማ አስተዳደሩ ሰላምና ጸጥታ መምሪያ አስታውቋል። አገኘው አበው በዝርዝር ተመልክቶታል። መምህር ጌታ ንጉሴ በጎንደር ከተማ የሳሙና በር ቀበሌ ነዋሪ ሲሆኑም የሚፈጸሙ የእገታ ወንጀል ሙከራዎችን በዝምታ አልተመለከቱም። ይልቅስ ይህን ከሞራልና ከሴት ያፈነገጠ ድርጊት ለመከላከል የአካባቢያቸውን ነዋሪዎች በማስተባበር ተደራጅተው መኖሪያ ሰፈራቸውን እየጠበቁ ይገኛሉ። እገታም፣ የተለያዩ ስርቆቶች፣ ዝርፊያዎችን አስከፊነታቸውን ማህበረሰቡን በማስረዳት ማህበረሰቡን ከኛ ጋር ጎን በማድረግ ተቆራይተን እጅ ለእጅ ተያይዘን እስካሁን በእግዚአብሔር ቸርነትም በማህበረሰቡና ና በእኛም ጥረትም እገታም አልተፈጸመም። የሚፈጸሙ የእገታ ወንጀሎች ከመፈጸሙ በፊት የትና በማን ሊፈጸሙ እንደሚችሉ መረጃዎችን በመሰብሰብና ቀድሞ የመከላከል ስራዎችን በመተግበር አርአያ ሆነው የማህበረሰቡን ሰላም እየጠበቁ መሆናቸውን መምህር ጌታ ያነሳሉ። አስር ብሎክ አለው። ይህ ቀጠና የአስር ብሎክ አዳርና የወሎ አለ ይመደባል። ከማህበረሰቡ ጋር በመገናኘት ችግሮች ከመፈጠራቸው በፊት የት ላይ ችግር ሊፈጠር ይችላል የሚለውንም ጥናት በማጥናት ፈጥነው ለኛ ይደርሳሉ። እኛም ለሚመለከተው አካል እያደረስ እንገኛለን። ስርቆቶችንም በተለያዩ ቦታዎች ሌባው ማን እንደሆነ ለይሶ በማወቁ ችግሮች ከመቶ በሰማንያ ፐርሰንት ተቀርፏል ብለን እናምናለን። ማህበረሰቡ በቀንና በሌሊት አካባቢውን በንቃት መጠበቁና የጸጥታ ኃይሉንም በማገዙ የእገታ ወንጀልን መቀነስ እንደተቻለ የማህበረሰብ አቀፍ ፖሊስ አገልግሎት ኦፊሰር ሳጅን ይገረም ዳኛ አብራርተዋል። በዚህ በእኛ ቀበሌ ወደ 24 ሚኒ ብሎክ አለን። 24ቱንም ብሎክ በየተራ በሰባት ቀን አደራጅተን እያሰራን ያለ ነው ሁሉም ህዝብ አሁን ሰላሙ የኔ ነው በማለት ስራውን በአግባቡ እየሰራና ቢያንስ ወደ 150 ወደ 200 የሚሆን ህዝብ እየወጣ በየ ብሎኩ በአንድ ብሎ ከ10 ሰው 15 ሰው እየወጣ አካባቢውን እየጠበቀ ያለበት ሁኔታ አለ። ህገታ የሰዎችን በነፃነት የመንቀሳቀስ መብት የሚጋፋና በነዋሪዎች ላይ ምጣኔ ሀብታዊና ማኅበራዊ አሉታዊ ተጽዕኖዎችን እያሳደረ የሚገኝ የሰብአዊ ተግባር ነው ያሉት የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አለልኝ አለም የወንጀል ተጠርጣሪዎችን ምርመራ በማጣራት በጥፋተኞች ላይ ሕጋዊ እርምጃ እየተወሰደ መሆኑን አንስተዋል። ማህበረሰቡን ያሳቀቀው የወንጀል ድርጊት ቢኖር እገታ ነው። በቅርቡ ወደ ሰባት ጊዜ እገታ ማክሸፍ ተችሏል። ወደ ስድስት የሚሆኑ ተጠርጣሪዎችን በቁጥጥር ስር ውሎ ምርመራ እየተጠራባቸው ይገኛል። ከዚህ በፊትም በተደረጉ ስራዎች ላይ ሁለት አጋቾች ላይ 11 ዓመት ቅጣት ተቀጥቷል፣ በፍርድ ቤት ማለት ነው። የእገታ ወንጀሎችን ለመከላከልና ሰላሙን ለመጠበቅ ማህበረሰቡ ተደራጅቶ አካባቢውን እየጠበቀ መሆኑን ኃላፊው ተናግረዋል። ቀጣይ ይሄ ስራችን ተጠናክሮ ይቀጥላል ማለት ነው። ማህበረሰቡ ከእገታ እንዲወጣ፣ ሳይሰቀቅ ሁሉም ሰው በሰላም ቤቱ ማደር አለበት ነው የኛ ቁርጠኝነት። ስለዚህ ከዚህ ጋር ሰፊ ስራ እየተሰራ ነው። ማህበረሰቡ ተሳትፎ እንግዲህ ከወትሮ በተለየ በጣም በጥሩ ሁኔታ ይገኛል። አሁን በቃ ሰላሙ የኔ ነው ለምንድን ነው በቃ ቤታችን በሰላም ማደር አለብን ስለሚል ሰፈሩን ይጠብቃል፣ ብሎኩን ያደራጃል። እንደምታዩት ሁሉን አጥሮች ተዘግተው እያንዳንዱ በር ላይ የሁሉ እገታን ለማስቀረት የሚደረግ ጥረት። ስለዚህ ማህበረሰቡ ከነቃ ደግሞ ከተሳተፈ ምን የሚፈጸም ነገር የለም ከሰው የተሰወረ ነገር እስከለለ ድረስ በዚህ ልክ ነው እየሰራ ነው ያለ ነው። በጎንደር ከተማ የሚፈጸሙ የእገታና መሰል ወንጀሎችን ለመከላከል በሚደረገው ጥረት አጋር አካላት ትብብራቸውን አጠናክረው እንዲቀጥሉ የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ አሳስበዋል። የሰብል ምርትና ምርታማነትን ለማሳደግ ትኩረት ሰጥቶ እየሰራ መሆኑን የጎንደር ከተማ አስተዳደር ግብርና መምሪያ አስታወቀ። የከተማ አስተዳደሩ ግብርና መምሪያ የ2017/18 ዓ ም የሰብል ምርትን ለመጨመር የቅድ ትውውቅና የባለሙያዎች ስልጠና መድረክ አካሂዷል። የሰብል ምርትና ምርታማነት ማነት ለማሳደግ የዘርፉ ባለሙያዎች ለአርሶአደሮች አደሮች ተገቢውን የሙያ ድጋፍ እንዲያደርጉ የከተማ አስተዳደሩ ግብርና መምሪያ ኃላፊ አቶ አበራ ዳባ አሳስበዋል። የግብርና ምርትን መጨመር የህልውና ጉዳይ በመሆኑ አርሶ አደሮች የተሻለ ምርት እንዲያገኙ የድጋፍና ክትትል ስራ በተገቢው መንገድ ማከናወን እንደሚገባም አስገንዝበዋል። ባለፈው የምርት ዘመን የበቆሎ ምርት መጠን መቀነሱን የገለጹት ደግሞ የጎንደር ከተማ ግብርና መምሪያ የሰብል ልማትና ጥበቃ ቡድን መሪ መላክ ጌትነት ናቸው። በ2017/18 የምርት ዘመን የተሻለ ምርት ለማግኘት መስራት እንደሚገባም ቡድን መሪው ገልጸዋል። የሰብል ምርት እንዲጨምር አርሶ አደሮች ማሳቸውን ደጋግመው እንዲያርሱና ግብዓት በአግባቡ እንዲጠቀሙ የሙያ ድጋፍ ማድረግ ከግብርና ባለሙያዎች ይጠበቃል ብለዋል። መረጃው የጎንደር ከተማ አስተዳደር የመንግስት ኮሚኒኬሽን መምሪያ ነው። ባለፈው የክረምት ወራት ከተተከሉ ችግኞች 3.4 ሚሊዮን የሚሆኑት መጽደቃቸውን የጎንደር ከተማ አስተዳደር ግብርና መምሪያ አስታወቀም። የተተከሉ ችግኞችን የጽድቀት መጠን ለመጨመር ማህበረሰቡን ያሳተፈ እንክብካቤ እየተከናወነ ነው ተብሏል። አዲስ አለማየሁ በዝርዝር ያቀርበዋል። በኢትዮጵያ ባለፈው የክረምት አረንጓዴ አሸራ መራ ግብር ከስድስት ቢሊዮን በላይ ችግኞች ተተክሏል። የሚተከሉ ችግኞች ለተወጠነላቸው ዓላማ እንዲደርሱ ደግሞ በቂ እንክብካቤ ማድረግ ያስፈልጋል። በጎንደር ከተማ አስተዳደር የተተከሉ ችግኞች በበጋ ወራት ያሉበትን ቁመና አሚኮ ምልከታ አድርጓል። የተተከሉ ችግኞች በአርሶ አደሮችና ተቋማት እንክብካቤ በመልካም ቁመና ላይ ናቸው። አርሶ አደር አየልኝ አድማሱና አርሶ አደር ቀለም የከበደ በከተማ አስተዳደሩ ሳይን ሳቢያ ያቀብለን ያገኘ ናቸው። ክረምቱ ከወጣ በኋላ ደግሞ ጥቅምት አካባቢ ወይ መስከረም አካባቢ እንደ ዝናቡ አካሄድ ዋና ጠጣለን እናጥራለን እንጠብቃለን። መጨረሻ እስከ ግንቦት ላይ ይጠጣ ዝናብ እስከሚጥል ማለት ነው እንጂ አሁንም እያጠጣ ነው ነው ያለ። እየተሸቀሙ ሆነ ውሃ ማጠጣ የተፋሰሱ አይለኝም የጉድጓድ ውሃም የለኝ እና በሀይላንድ ነው ማጠጣው። በሀይላንድ እየሞላው ጌጡነልና በዚያ እየሞላ ነው ሆኖ በየሶስት ቀን ማጠጣው። አርሶ አደሮች በክረምት የሚተክሏቸው ችግኞች ከኢኮኖሚ ጠቀሜታ ባሻገር ለአፈር ለምነት እያገዟቸው መሆኑን ተናግረዋል። አፈር መሸርሸር ነው ያድናል እርጥበቶችን እርጥባዘል ነገር ይመጣል። ብዙ ጥቅም አለው። በውስጡም በርከኖች ላይም ሳር ይታጨዳል። እንስሳዎች ብዙ ነገሮች ጥቅም አለው። እኔ ጠቅሜ የተሆን አግኝቼ አለሁ አግኝቼው መሬቴ ተመልሶልኝ ይኸው፣ እንትን የምተክለው ቡና እንኳን እርከን ሰርቼ ነው። አፈሩ ደሽን እዚያ ሲሄድልኝ በዚያው እተክለዋለሁ በዚያው ይዛል ፎንበስ ቀብሬ ነው የምተክሎ። በጎንደር ከተማ አስተዳደር ባለፈው ዓመት ሶስት ነጥብ ስድስት ሚሊዮን ችግኞች መተከላቸውን በከተማ አስተዳድሩ ግብርና መምሪያ የተፈጥሮ ሀብት ቡድን መሪ የሆኑት አቶ ቀኗ ሰፋ ተናግረዋል። ወደ ሶስት ነጥብ አራት ሰባት ሚሊዮን ችግኝ በ374 ሄክታር መሬት ላይ መጽደቅ ችሏል። እነዚህም ዘጠና አምስት በመቶ የሚሆነው የኩትኳቶና አጠቃላይ የማጽዳት የማስተካከል ስራ በማህበረሰቡ ሲሰራ ቆይቷል። የመጀመሪያ ዙር የመጽደቅ መመዘኛም ሲታይ ዘጠና ሁለት ነጥብ ስምንት በመቶ ጽድቀው እነዚህ ሻውን በተግባር ላይ በተሻለ መንገድ ያየንበት ሁኔታ ነው ያለ ቡድን መሪው። በየአመቱ የሚተከሉ ችግኞች ለአፈር ለምነት ለስራ እድል ፈጠራና ለአካባቢ ስነ ምዳር እንዲጠቅሙ በቂ እንክብካቤ ማድረግ እንደሚያስፈልግ መልእክት አስተላልፈዋል። ችግኞች ለወጣቶች ጠቀሜታ እንዲኖራቸው እሱን በጋራ መስራት መቻል አለብን። ሁለተኛ ዘላቂነት መኖር አለበት። አሁን በጋራ በየአመቱ የሚተከለው ችግኝ በተሻለ መጠን መሬት ላይ እንዲገኝ ሁሉም አካል ተረባርቦ አጠቃላይ ያለን የአየር ንብረት ችግር መቅረፍ አለብን። ዋናው ችግር አሁን የአየር ንብረት ችግር እየፈጠረብን ያለም የችግኞችን መንከባከብ ችግር ስለሆነ እሱን ለመከላከል በአግባቡ ተቀናጅተን መስራት እንዳለብን መልእክት አስተላልፋል። በጎንደር ከተማ አስተዳደር በ2017 ዓ ም የክረምት አረንጓዴ አሻራ መርሃ ግብር ከአራት ሚሊየን በላይ ችግኝ ለመትከል መታቀዱን ከከተማ አስተዳደሩ ግብርና መምሪያ ያገኘ ነው መረጃ ያመላክታል። በሰሜን ጎንደር ዞን ደባርቅ ከተማ ከ100 ሚሊዮን ብር በላይ የተገነባው ዱቄት ፋብሪካ ተመረቀም። በደባርቅ ከተማ ተወላጅና አሜሪካ በምትኖረው ወይዘሮ አድና አበጀ የተገነባው የዱቄት ፋብሪካ በ24 ሰዓት ውስጥ 620 ኩንታል ዱቄት እንደሚያመርትም ተገልጿል። ባለሀብቷ የገነባችው ፋብሪካ ለሀገር የሚጠቅም ሀብት መሆኑን የሰሜን ጎንደር ዞን ምክትል አስተዳዳሪና የንግድና ገበያ ልማት መምሪያ ኃላፊ አቶ ቢምረው ካሳ ተናግረዋል። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የባለሀብቷን አርያነት በመከተል በሀገራቸው እንዲያለሙ ጥሪ አስተላልፈዋል። የሰሜን ጎንደር ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ጌታቸው ዘነበ ባለ ሀብቷ የተሰጣትን መሬት ወደ ልማት በመቀየሯ አመስግነው ሌሎች ባለ ሀብቶችም የተሰጣቸውን መሬት ወደ ልማት እንዲቀይሩ መልእክት አስተላልፈዋል። የዱቄት ፋብሪካው ገና ስራ ከመጀመሩ ለ48 ሰዎች የስራ ዕድል መፍጠሩን የፋብሪካው ስራ አስኪያጅ አቶ አበበ ተሻለ ተናግረዋል። ፋብሪካው ዱቄት ከማምረት በተጨማሪ የማካሮኒ፣ የፓስታ፣ የብስኩትና ዳቦ የማምረት እቅድ አለውም ብለዋል። በፋብሪካው ምርቃት ስነስርዓት ላይ የተገኙት ባለሀብቶችና የደባርቅ ከተማ ነዋሪዎች የፋብሪካው መገንባት ለአካባቢው ማህበረሰብ ዘርፈ ብዙ ጠቀሜታም እንደሚኖረው ተናግረዋል። በፋብሪካ ምርቃው በየደረጃው የሚገኙ የወረዳና የዞን የስራ ኃላፊዎች ተገኝተዋል። መረጃውን ያደረሰን የሰሜን ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ነው። በኢንተርፕራይዞችና በቴክኒክና ሙያ ኮሌጅ አሰልጣኝ መምህራን የተሰሩ የፈጠራ ውጤቶች ላይ ያተኮረ ውድድር በጎንደር ከተማ እየተካሄደ ነው። ሀገር ለምታስበው እድገት ወሳኝ ሚና ያላቸውን የፈጠራ ስራዎችን ለመደገፍ እንደሚሰራ የጎንደር ከተማ አስተዳደር አስታውቋል። ዝርዝሩን ዳንኤል ወርቅ ያቀርበዋል። የፈጠራ ውጤቶች የማህበረሰብን ችግር በመፍታት ኑሮን በማቅለል እና ከውጭ የሚገቡ ቴክኖሎጂ ውጤቶችን በመተካት ለሀገር ልማትና እድገት የላቀ ጠቀሜታ ያላቸው ስራዎች ናቸው። በኢንተርፕራይዞች እና በቴክኒክና ሙያ ኮሌጅ አሰልጣኝ መምህራን የተሰሩ የፈጠራ ስራዎችን እሴት በመጨመር የእውቀት ሽግግርን ለማስፋት የፈጠራ ስራዎች ጠቀሜታ እንዳላቸው የገለጹት የጎንደር ፖሊቴክኒክ ኮሌጅ ዲን አቶ ተስፋው መኮንን በጎንደር ፖሊቴክኒክ ኮሌጅ ስር የሚገኙ ክላስተር ኮሌጆችን ጨምሮ ኢንተርፕራይዞች የተሳተፉበት የፈጠራ ውጤቶች ውድድር መካሄዱን ገልጸዋል። የቴክኒክና ሙያ ኮሌጅ አሰልጣኞችና አሰልጣኞች ቴክኖሎጂን የመስራት አቅም ማጎልበት፣ የኢንተርፕራይዞችን እንደዚሁ ትስስር ማሳደግ፣ በጋራ የሚሰራበትን ሁኔታ መፍጠር እሱን ማድረግ ሲቻል ደግሞ ከውጭ ወደ ሀገራችን የሚገቡ የተለያዩ ቴክኖሎጂዎችን በሀገራችን ልጆች ተመርተው ሀርድ ከረንሲን በማስቀረት በቀላሉ ማህበረሰቡ በመግዛት ኢንተርፕራይዝ ሊመሰርትበት የሚችልበትን እድል የሚያመቻች ነው። የፈጠራ ስራቸውን ያቀረቡት ኢንተርፕራይዞችና የቴክኒክና ሙያ ኮሌጆች ያቀረቧቸው የፈጠራ ውጤቶች በማህበረሰቡ የሚነሱ ችግሮችን የሚፈቱና የውጭ ምንዛሬን የሚያስቀሩ መሆናቸውን ተናግረዋል። ስሜ ዳንኤል መንግስት ይባላለሁ። የመጣ ነው ከማክሰኝት ፖሊቴክኒክ ማሰልጠኛ ኮሌጅ ነው። ይዘነው የመጣ ነው ቴክኖሎጂ ዋተር ፓምፕ ነው። ዋተር ፔዳል ፓምፕ ነው ማንዋል የሚሰራ ቴክኖሎጂ ነው። ቴክኖሎጂ እንደምትመለከቱት ጎንደር ዙሪያ የጣና ተፋሰስ አለ። በዛ ተከትሎ የኢሪጌሽን ስራ ወይም የመስኖ ስራ ለማስኬድ ይህ ቴክኖሎጂ አዋጭና መሰረታዊ ጉዳይ ሆኖ ስላገኘ ነው ይህን ቴክኖሎጂ ለመስራት የተነሳሳንበት። ስሜ ውብሸታይ ይባላል። ያው እኔ በኢንተርፕራይዞች ውድድር ላይ ነው ይዤ የቀረብኩት ማሽን የአቅላ የዶሮ እና የእንስሳት መኖ መፍጫም ወይም መቆራረጫ፣ መከኪያ አራት ነገሮችን በአንድ አጣምሮ የያዘው የሚታይ ማሽን ነው። አብዛኛውን ከውጭ የሚገቡ እቃዎች ላይ ነው ስትጠቀም የቆየው። ለሀገርም በተለይ ለአርሶ አደሩ ይሄንን ማሽን በዚሁ በሀገራችን ተመርቶ ስራ ላይ ቢውል ውጤታማ ይሆናል። ከፍተኛ የውጭ ምንዛሬንም ይቀንሳል። ችግሮችን ወደ ሀብት በመቀየር በኢንተርፕራይዞችና ቴክኒክና ሙያ ኮሌጆች የተሰሩ የፈጠራ ስራዎች አበረታች መሆናቸውን ያነሱት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ዘርፉን ለማሳደግ የከተማ አስተዳደሩ ድጋፍ ያደርጋል ብለዋል። አካባቢያዊ ችግር የሚፈቱ ለኢንተርፕራይዞች የስራ ዕድል ፈጠራ አጋዥ የሆኑ ቴክኖሎጂዎች ያሉበት መሆኑን ያየንና ይህን ማብዛት ላይ ስራ እንዳለብን ግን በደንብ የተረዳንበት ነው። እንግዲህ የሙያ ማሰልጠኛ ተቋማት አንዳንድ ሰዎች ያላቸው ከአካዳሚክ እንትኑ በተጨማሪ ያላቸው ቴክኒካል እንትን አውጥተው አጉልተው የሚያሳዩበት ስለሆነ እዚህ ዘርፍ ላይ ልዩ ትኩረት ሰጥተም እኛም እያገዝን ምንመራ ነው የሚሆነው። በውድድሩ አንደኛ የሚወጣው የፈጠራ ውጤት በኮምቦልቻ ከተማ በሚደረገው ክልል አቀፍ ውድድር ላይ እንደሚሳተፍ ተገልጿል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ተስፋ አይጠገብ ነበርኩ። ጤና ይስጥልን።